እሺ ሰላም እንዴት ናችሁ? ዛሬ ቀዝቃዛ ሃላ ብስኩዊት አሰራር አሳያችኋለሁ፣ ወይም ደግሞ ቀዝቃዛ ጣፋጭ ነገር በሻይ ብስኩት የሚሰራ ማለት ነው። እዚህ ጋር እንደምታዩኝ እንደዚህ ብስኩቶችን ደርድሬያቸዋለሁ እና ጣፋጭ ነገር እሰራላችሁ ነው። እኔ ትንሽ ነው የምሰራው፣ ለእኛ ትንሽ ነው፣ ለአንድ ሰው ነው የምሰራው። ለእናንተ ግን ላሳያችሁ፣ መጀመሪያ ለእናንተ ላሳያችሁ፣ ለምሳሌ እናንተ እናንተ ማለት ነው። ይሄንን ሁለት ሙሉ ብሰሩ ይሄንን ሁለት ሙሉ ምሰሩ ከሆነ እንደዚህ ማለት ነው። ይሄን ሁለት ሙሉ የምሰሩ ከሆነ እንታደርጋላችሁ መሰላችሁ። አንድ ሙሉ ግሽጣ ግሽጣ አንድ ሙሉ ድሪም ወርፕ፣ አንድ ሙሉ ክሬም ከረሜል። ድሪም ወርፕ ምንድን ነው? ይሄ ነው እሺ እዚህ ጋር ሶስት የሻይ ማንኪያ ናቴላ፣ እዚህ ጋር ካካው ፓውደር ሁለት የሻይ ማንኪያ በሻይ ማንኪያ እና ሶስት የሾርባ ማንኪያ ወይም ሁለት ሁለት ይበቃችኋል። ደግሞ ደሞ እንዳይበዛ፣ እናቴ እኔ በግም ስለምሰራ ነው። ሁለት የሾርባ ማንኪያ ወተት እዚህ ውስጥ ታደርጋላችሁ ማለት ነው። እዛ ሁን እዚህ ጋር ከዚህ ላይ ከብስኩቱ ከብስኩቱ ላይ ከሁለቱ ከምትሰሩት ላይ ማለት ነው። ሁለቱ ሙሉውን እምሰራለሁ እዚህ ጋር ደረድረዋለሁ የምትል ከሆነ ይህን ሁለቱ ሙሉ ካርቶን እዚህ ጋር ትደረድሩ ትሰሩትና፣ ሌላ ትርፍ ካላችሁ እንደዚህ አንድ ሁለት ሶስት አራት አምስት ስድስት ፍሬ ትቆጥሩና እዚህ ጋር ትፈጫላችሁ? ከምን ከምኑ ጋር ይሁን ያርቃለሁ እዚህ ውስጥ ለማንኪያ ካካው ፓውደር ሶስት ማንኪያ ኖቴላ፣ አንድ ሙሉ ድርፍ ክሬም ከረሜል፣ አንድ ሙሉ ድሪም ወርድ፣ አንድ ሙሉ ፊሽጣ ይሄንን አድርጋችሁ እዚህ ጋር ትፈጫላችሁ ማለት ነው። እና ውዶቼ ስትለኩ ማንኪያውን ካፍ እስከ ግድሩ ወይም ደግሞ በጣም እንድታርጋችሁ ሳይሆን፣ እንደዚህ ዳርባ ዳርባ አድርጋችሁ ተጠቅማላችሁ ማለት ነው። ከዛ ይሄንን ደግሞ የደረደርኩት እዚህ ጋር ወተት አለ። ወተቴ ውስጥ እንደዚህ እያረኩ እንደዚህ መደርደር ማለት ነው። ከዛ አሁን ይሄንን ፈጭተን እንመለሳለን። ከዛ ጓደኞቼ ተፈጭቶ ከበቃ በኋላ ይሄን ይመስላል ማለት ነው። ይህ ክሬማ ሆነ ማለት ነው። እንዳታበዙ እንዳይቀጥንባችሁን። የበግምብ ነው የምሰራው ያልኳችሁ። ወተቱን እዚህ ጋር ስታረጉ ማለት ነው፣ እንደዚህ ወፈር ያለ እንዲሆንላችሁ ነው። ሶሳችሁ ማለት ነው። ይሄን አታችሁ እንደዚህ እዚህ ላይ ማልበስ ማለት ነው። ከዛ እዚህ ጋር ሁለት ሙሉውን ብስኩት አልደረድርም። እንደ ሰራሹ ምናምን እንዳትሌል አስረዳችሁ፣ ልንገራችሁ። አሁን ይህን ሶስ እንደዚህ አደረግን አደለም? ይህን ብስኩታችን አምጥተን እዚህ ውስጥ እናርሳለን። አሁንም ማለት ነው። ከዛ ካራስን በኋላ ድጋሚ ከዚህ በላይ እንደረድራለን ማለት ነው። ከዛ ይሄንን ከደረድርን በኋላ ልክ እንደታችን እንደደረድር ነው። ሁለት እዚህ ላይ አሁን ለምሳሌ ይህን እዚህ ባረገው፣ ይህን አንድ ብላችሁ ወስዳችሁ ድጋሚ ሌላም እንደዚህ ወተታችሁ እና ራሳችሁ አስነካታችሁ ካመጣችሁ በኋላ እንደዚህ ሁለት ተጣበቃ ነው የሚባለው ሁለት ጠበቃ፣ እንደዚህ ሲሆን አሁንም ክሬማችሁን ይሄንን ማለት ነው ቸኮላታችሁን ክሬሙን፣ ወይም ደግሞ ሀሹን አምጥታችሁ እንደዚህ ማረግ ማለት ነው። እኔ ለአንድ ሰው ስለምሰራ ብዙል ብዙ አልሰራም። ለዛ ነው እሺ። እና እቺ የመሰለች ሀላ እጥር ምጥን ያለች የምትጣፍጥ ሀላ። ሰር ችላቸእና ጓደኞቼ ይችን የመሰለች እጥር ምጥን ያለች የምታምር የምጣፍጥ ሰርታችሁ ሞክሯት። በጣም ነው የምትወዱት። በጣም ይጣፍጠው ማርያምን። እኔ ብዙ ጊዜ እሰራዋለሁ። እንደዚህ ትንሽ ነው የሚሰራው ለሴት ለምንድን ነው እንደዚህ ትንሽ የሚሰራው? የእሱ ነገር የምትጠቀም እ ብቻ ናት አን እሱንም ስትፈልግ ነው የምታዘኝ ማለት ነው። ካልታዘዝኩም አልሰራም። እዛ መጨረሻ ላይ የችን ቸኮላታ ካገኛችሁ ፍስለት ነው ያሰነሱበታላችሁ ማለት ነው እና ለዛ ነው ለምን ለምን አንዴ ብዙ አሰሪም እስከነገ ምናምን ልታስቡ ትችላላችሁ ግን ነገም ደግሞ ሌላ አይነት አሰራር ሌላ አይነት ስታይል ሌላ አይነት ምግብ ስለምትፈልግ ነው ለዛ ነው እንደዚህ ትንሽ ብቻ የምንሰራው ማለት ነው በነገራችን ላይ እኔ አብሬ አትበላለሁ ያንዳንዱን እንደዛ ሁን ትንሽ ተሰራች አይደለ እቺን ግማሽ ነው ሰብት በላ ከዛ አትበላ እና እኔ አብሬ እበላለሁ እና እንዴት እንደዚህ ከላይ እቺን ቸኮላታን እንደዚህ መነስነስ ይችላል። ከሌላችሁ፣ ግዴታ አይደለም ማንኛውም ቸኮላታ፣ ቤት ውስጥ ሳሎን ላይ ራሱ የሚቀመጥ ቸኮላታ አስቤ የመዋጥኖች ቸኮላታ አለ አደለ፣ ሎካሎች ቤት የሚመጣ ቸኮላታ አለ፣ ሳሎን ላይ የሚቀመጥ እንግዳ ሲመጣ ምናምን የሚቀርማል። እሱን ራሱ አምጥታችሁ ወይ በመፈቅፈቂያ መፈቅፈቅ ወይ መክተፍ ወይም ደግሞ እናንተ የራሳችሁ እንደዚህ ደቀቅ የምታደርጉበት መንገድ ስልት ካላችሁ እሱ መጠቅማችሁ እንደዛ አድርጋችሁ። ይሄንን ያው ማታ ነው የሰራሁት። ይሄንን ለነገ እንዲበርድ ነው፣ ከአፍጥር በኋላ የሚበላው ማለት ነው። ከአፍጥር በኋላ የሚበላ ነው። ትናንትና የተሰራ ነበር። እኔ ሳልቀረስኩ ነው አልቋል። ሌኔ ወይ ይህን የመሰለ ጥርምጥን ያለች ቅልል ያለች ቪዲዮ ሰርችላችኋለሁ። ከወደዳችሁት ላይክ ሰብስክራይብ አድርጉኝ፣ አሳብ አስተያየት ሰጡኝ የማቀውን እውቀቴን፣ ያለኝን፣ የወደርኩትን፣ የምሰራውን፣ ያለሁበትን እንደዚህ እያረጉ እየቀረስኩ እለቃለሁ ማለት ነው። አበረታትኝ፣ ጎሜት፣ አስተያየታችሁን አስቀምጡልኝ። ሰብስክራይብ አድርጉ። ቻውቻው በይ በይ። አመሰግናለሁ።